በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምንቆያችሁ ልጆች፣ እግዚአብሔር ይመስገን እንደምትሉ ተስፋ አደርጋለሁ። ኢየሱስ ታዛዡ ልጅ። ሰላም ልጆች፣ ዛሬ ስለ ኢየሱስ የልጅነት ታሪክ ልነግራችሁ እፈልጋለሁ። ኢየሱስ በአንድ ወቅት በእናንተ ዕድሜ እንደነበር ታውቃላችሁ። ተጫውተዋል። ወላጆቹን ረድተዋል። ከሁሉ በላይ ደግሞ በፍቅር እያዳምጠና እየታዘዘ አድጓል። ለመፈተሽ ሞክር። ከረዥም ጊዜ በፊት በትንሹ የናዝሬት ከተማ ኢየሱስ ከእናቱ ማርያምና ከአባቱ ዮሴፍ ጋር በአንድ ትንሽና ቀላል ቤት ውስጥ ይኖሩ ነበር። ቤታቸው ትልቅና የሚያምር አልነበረም፣ ነገር ግን በፍቅር የተሞላ ነበር። ሁልጊዜ ጠዋት ዮሴፍ ወንበሮችና ጠረጴዛዎችን በመስራት አናጽⵁ ሆኖ ይሰራ ነበር። ማርያምም የቤት ሥራዎችን ትሰራ ነበር። አንድ ጊዜ ኢየሱስ ከእናቱና ከዮሴፍ ጋር ወደ ኢየሩሳሌም በበዓል ሄደ። በመመለሻቸውም ጊዜ ኢየሱስ ከእነሱ ጋር እንደሆነ አስበው ተመለሱ። ነገር ግን ኢየሱስ ከእነሱ ጋር አልነበረም። ሦስት ቀን ፈለጉት። በመጨረሻም በቤተ መቅደስ ውስጥ ከመምህራን ጋር ተቀምጦ ሲያዳምጥና ጥያቄ ሲጠይቅ አገኙት። ማርያምም አለች ለምን እኛን አስጨነቅከን? አባትህና እኔ እጅግ ተጨንቀን ስንፈልግህ ነበር። ኢየሱስም አለ አባቴ ቤት ውስጥ መሆኔን አታውቁምን? ከዚያ ግን ኢየሱስ ከእናቱና ከዮሴፍ ጋር ተመለሰ፣ ታዛዥም ሆነላቸው። ኢየሱስ የአምላክ ልጅ ቢሆንም ለአባትና ለእናቱ ግን ታዛዥ ነበር። ታዛዥነት ደንቦችን ስለማክበር ማክበር ብቻ አይደለም ስለ ፍቅር እንጂ። ወላጆቻችንን ስንሰማ እንደምንወዳቸው እናሳያቸዋለን። እግዚአብሔርንም ስንሰማ እንዲሁ እንደምንወደው እናሳየዋለን። ኢየሱስ ስለወደደ ታዘዘ። ስለዚህ ልጆች አስታውሱ፣ የእግዚአብሔር ልጅ ኢየሱስ እናቱ ማርያምንና አባቱ ዮሴፍን ከታዘዘ እኛም ለወላጆቻችን መታዘዝ አለብን። መታዘዝ ፍቅርን ያሳያል። ፍቅር ደግሞ ቤተሰብን ያጠናክራል ጌታችን ሆይ እንዴት እንደምንታዘዝ ስላሳየኸን እናመሰግንሃለን ወላጆቻችንን እንድንሰማ እንድናከብራቸው እንድንወዳቸውና እንድንታዘዛቸው እርዳን አሜን